ምን ይዋን ዓለም ዘፈጥረ እምትመጣ መሰለኝ ነበር። ለምን እንደዛ አልክ? ከትናንት ወዲያ በተፈጠረው ነገር ያስከኝኩ ስለመሰለኝ፣ አሙዬ መናገር የሌለብኝን ነገር ተናግሬ ስላስጨነኩ በጣም ይቅርታ። ልክ እንደ ሁሌ እየቀለድኩ ነበር። አንቺ እንት እኔ ደግሞ ስንቱን አሰብኩት። አንቺ ልክ የሌለሽበት መስራት አልቻልኩም ነበር። ቤት እንደናፈቀሽ እሺኝ። እኔ ራሱ ትናንትና ቀንም ሙሉ ተኝቼ ነው ያልኩት። ቀኑ እንዴት እንደረዘመብኝ ብታይ፣ እኔም በጣም ናፍቀኝ ነበር። ካልደበረህ አንድ ጥያቄ ልጠቀ፣ እኔ ላንተ ምን ነ? አንቺ ምን አለነ፣ ምርጫ፣ ልቤ ውስጥ ትልቅ ቦታ ያለች፣ በጣም ወድስ ባደኝ ባየሽል አሁን የጠፋሽበትን ቡና ትጋብችኛለሽ። ስማ ታኩር ቀጣይ ተረኛ ነሽ። የባለፈው ፎልድ ገብና ትጣለኛለሽ። ስምኝማ ሰፈር እኮ አዲስ ተዋወቅ ቁጥሯም ተቀብያት ልዞ አወራነ

ምን አልሽኝ? ኧረ ምንም፣ እዚሁ ነው እንምጣ። ከንስርስርስ ነው እሱ ግን አይደብሮ አንድ ሰው ትርፍ ጫናችሁ ብሎ ሲቀጣ እንዴት እንደሰለቸኝ። ከዚህ ታክሲ የተረፈኝ ቅጣት ብቻ ነው። በቃ ይዞ ነገሮች እስከተካከሉ እኔም ድርሼን አልወስድምሽ። አይቻልም ለእኔ ጉልብኛል እንጂ መቼም አላረገው። እኔ ደግሞ እንደዚህ ከረክ እመቤቴን ይደብረኛል። እሺ በቃ አሁን ምን እንደማስብ ታውቂያለሽ? ህይወቴን ለማስተካከል ይሄን ስራ ቁሜ ወደ አንዱ ሀገር መሰደድ ከዛ ዛ ይሆን ኩትሉ እንዴ። ቆይ የኔና ያንተ የምንለው የግል ህይወት አለ እንዴ? ማርዬ፣ እንደዛ ማለት አይደለም ተው ተው። ለካስ እኔ ብቻ ነኝ እኛ ብዬ የማስበው። ይቅርታሽ አፉ በይ ማርዬ ደግመ ግን እንደዚህ እንዳትለኝ፣ እሺ? በጣም ነው የሚከፋኝ። ደግሞ ከተሰደድን አብረን ነው እሺ፣ የምንሰደደው። እንደገና ፍቅር የከራበው ልቤ የሞላ ፒያሳ፣ ፒያሳ አጀለስ ባክ። ከዛ ሁሉ የምንገናኘት ቦታ የጠበቀው አሰ አረምብይ ነው ከድሮ ፍቅረኛ የጋ ፕሮሰስ ጨርሼ ልሄድ ነው ማለት ባይሆን ምክንያት ፈልጊ ልጣላት እንጂ በቃ በቃ። ደውልልሃለሁ። ቆይ ምን አስብሽ ነው? የኛን ሰዓት ይገጥርሽ። በሰዓቴ እኮ ነው የመጣሁት አላረፈድኩም። እኔ ከዚህ በላይ አልችል ይመስለኛ። ፍቅራችን አልቋል፣ ቢበቃን ይሻላል። አለቀ ያልከው ፍቅር አንተ ጋር እንጂ እኔ ጋር ከድሮም በላይ ጨምሮ ነው ያለው። ምክንያት ፈልገህ ከምትለየኝ እንዲሁ ዝም ብለህ ሂድ። ምን እያልሽ ነው? በመንገድህ ውጥፋት መሆን አልፈልግም። መልካሙን ሁሉም ምን ይላል ደግሞ ደሞ። ፈጣሪ ያቅልኝ። ደና ይጣም

እዛው ላይ ነነ ወይ ይህናሙን ታክሲ በዚች ጋ ስሚች ሆነ። እውነተኛ ምን አስቀምጧዋለኝ። አማን ግን ሚስትህ ብትሆን ብለህ የምትመኛ ሴት ግን ምን አይነት ነው? መስፈርት የለኝም፣ ግን በቃ ሳያል ድንግጥ ማለት አለበት። ምንድን ነው የሰው ሰምቶ ዝም ማለት። የአንቺ ወንድ ምርጫ አይነገረኝም? የኔ አይ ቁመቱ ልክ እንዳንተ ነው። አይኑም የሚያምር ከማማርም አልፎ ፍቅር የሚያዝ ወንዳውን። ስራው ሹፌር፣ ሹክሪ የለውም ሹፌር ቢሆንም ባይሆንም ችግር የለውም። ዋናው ግን በተሰማራበት የስራ ዘርፍ ራሱን ለመለወጥ የሚጠር መሆን አለበት። ቆንጆ ምርጫ አለች። አመሰግናለሁ

የሁድዴ ላሳይ ምን ቃል ተናገሪ ፍቅሬ ልግለጽልሽ ጨነቀኝ ማርዬ ምን አመመሽ እ አው ራሴ አይ ልቤ እንጃ ምን እንደሚያመኝ ግን እያመመኝ ነው እና ወደ ቤሉ ሰዲሽ አረ ትንሽ ቆይቶ ይተወኛል አይዞሽ በቃ

አንድም ቀን ሳጠፊ፣ አሙዬ ምን ሆነ ነው? ማሪዬ፣ ደና ነኝ፣ አደንግጪ። አማን ይሄ ሁሉ ሆነ ደናነኝ ነኝ ትላል። ለምንድን ነው ቆይ እንደምጨነቅን ለማይገባ። እሺ ማን እንደዚህ አደረገ? ማታ ካንቺ ከተለያየን በኋላ ይሄ እንደምጣላዩ አቸው ልኬን የገቢውን ብር እኔን በተአምር ነው የተረፉት ችግር የለውም፣ ሁሉም ይጥፋ። ዋናው አንተ ደና ማነሽ። ሰርተን እንከፍላለን። እሺ ደሞ ማረፍ አለበት። ስለዚህ ስራው ይቀር፣ ወደ ቤት እንሂድ። ማሪ በቃ ደና ነኝ እኮ። ይው ደመኖ፣ የሞላ አዲሱ ገበያ፣ የሞላ የሞላ ብንዳችን ነው፣ እንደ ትናንቱ እንደ ፊቱ ታሽቦታ ቆይ፣ ግን ምን አድርጊያቸው ነው? ሲያሻቸው ክለብ አዳር ስጠጣ አየናት ይላሉ። ሲያሻቸው ደግሞ ከሆነ ሰው ጋር ሩም ስትገባየናት አየናት ይላሉ። አረ ምን ያላሉኛለ። አንተም ትሰማችዋለህ፣ ፀሐይን ታበዛዋለህ። ማር፣ ጥፋቴ ከረፈደም ቢሆን ገብቶኛል። ይቅርታ፣ እንደ በፊቱ ነው ንጹሕነቴ ከረፈደም ቢሆን ስለገባ ደስ ብሎኛል። ማለሽ ግን ካንታስ በልጭ የምወደው ፍቅር መቼም አይኖረኝም። ግን አሁን ደህና ነኝ ለመዳን ቢቀረኝም፣ መቼም ቢሆን የሕመሜ ምክንያት ደግሜ አላደርገው። ማር አንድ

ብዙ ዕድሎች እንኳን ከፊቷ ቢሆኑ ሳታመነታ አንተን ትመርጣለች። አንተን ለማግኘት ትጓጓለች። ከአንተ ጋር በምታሳልፈው ጊዜ ሁሉ ደስተኛ ትሆናለች። ቆይ እንዲህ ታውቅስ? ማሪያ አጥቶሽ ቅዱስ አላ ያውም ድብን ያለ ማፍቀር ብቻ ሳይሆን ማበድ። ታውቃለህ? እንደዚህ አይነት ነው ያዘኝ የምር እሺ፣ ማለት ነው ወገርኛ። እኔ አውቀዋለሁ

በ ይፍላለሁእናእንቀ ሳውይለርምንድን ነው በአሳ መዋጥ የሆነ ታሪክ ሬዲዮ ላይ ሰምቼ ያብሰለሰልኩት ነው ታውቃለህ። እና ለኔ የሚነገረኛ ይህን ታሪክ ስነግር ግን አንተ መፍትሄ ሆናል ብለምታስበውን ትነግረኛለህ። ሁለት በጣም የሚዋደዱ ሴትና ወንድ ጓደኛ ማቾች አሉ። ከጊዜያት በኋላ ሴቷ እሱን እየወደደችው እያፈቀረችው ትመጣለች። ፍቅሯንም ለማሳየት ፍዳዋን ትበላለች። ግን እሱ ሊረዳት አልቻለም። ይባስ ብሎ በሱ ሕይወት አዲስ ሴት መታለች። አሁን ግን ተስፋ ቆርጣለች።

ከጎኑ መሆኗ እኮ ያረጋጋታል። ይሄ ግን እኔንም ይመስለኝ። ኡፍ! ግን ለምንድን ነው በሌላ ሰው ጭንቀት የምንጨነቀው? እኮ ምን አገባን። በቃ ቅጣቱን ከፍለን እንምጣ። እሺ። ቡጢ ለሰጪው ቀላል ነው ይባላል። እንኳን ትቼ ለሰከንድ ስትርቀኝ ምን ያህል እንደምታመን ባወቅ ለነበ እንዴ፣ ማርዬ ምን ነው፣ በሰላም ማስመሰሉን አቁም። ለምንድን ነው ትናንትና ቀጥረኝ የጠፋኸው? መሰረዝም አልችሎ፣ ቀጠሮ ነበረብኝ። እሺ፣ ለአንድ ጊዜ ሊያጋጥም ይችላል። እንዴት ሁል ጊዜ ቀጥረኝ ትጠፋለህ? ወይስ ቂምህን እየተወጣህብኝ ነው? የምን ቂም? ድሮ እኔ ካንተ ፍቅር ሳይዘኝ አንተ እኔን ለማግኘት ሆንከን እንደዛ አለም እኮ ማርዬ በጣም ይቅርታ። እሺ ግን አማን የኔ እናንተ ኩቱ ቀልድ አይደለም። እስቲ ከዛሬ ሶስት አመት በፊት የነበረውን አስታውስ። ካፌ ውስጥ አየውክ ወደድኩ፣ ሴትነቴ ሳይዘኝ መጥቻው። ከዛም በጣም የሚወደዱ ፍቅረኛ ማቾች ሆነ። አማን ብቸኝነቴን አስረሳኸኝ። ወንድም ፍቅር፣ ሁሉ ነገር ሆንከኝ። ተጣልተን እንኳን እንደማንቆይ ታስታውሳለሁ። ከዛ ግን እኔ በማላውቀው ምክንያት እየወደድኩ ራቅኸኝ። ከዛም ፍቅሬን ህርም ብዬ እራሴ ላይ መስራት ስጀምር በስንት ጊዜ አንድ እየደወልክ እንደናፈኩት ትነግረኛለህ። ባስ ሲል ደግሞ ቤቴ ድረስ መጥተህ ለፍቅራችን እንዲህ መሆን ጥፋተኛዋ እኔ እንደሆንክ ትነግረኛለህ። ልንታረቅ ነው ብዬ ደግሞ ተስፋ ሳረግ ጥፍት ትላለህ። ለመጨረሻ ጊዜ ልጠይቀህ፣ ከእኔ ጋር ምንድን ነው የምትፈልግም? ማርዬ የልጅነት የልጅነቴ ነሽ እና አልቻልኩም ከሌላ ሴት ጋር እንኳን ሁኜ አንቺን ነው የማስበው? በቃ ስናፍቅ ይደውላለሁ። ብቻ አላውቅም ግን ካስጨነቅሁሽ፣ ሁሉንም አቆማለሁ። የመለያየታችን ምክንያት ደግሞ የኔ ብቻ ታስነሲ፣ አንቺም ጎርተሽኛል። አልጎዳውም እንኳን አላልኩም። በቃ ሁለታችንም ተጎዳድተናል። ግን ባለፈ ህመም ለምንድን ነው ሁለታችንም ሕይወታችንን የምናበላሽ? በቃ አሁን የምፈልገው ውሳኔ እንድታሳውቀኝ፣ የምር የምታፈቅረኝ ከሆነ ስልክህን ጠብቃ፣ ካልሆነ ግን ደግመህ ወደ ህይወቴ እንዳትመለስ።